እግዚአብሔር የሚፈልገው ቁርጠኛ የሆነ ሰው ይፈልጋል። አሁን መጽሐፍ ቅዱስ ታሪክ ልንገራችሁ። አብርሃም ይስሐቅን ሰዋኝልኝ ይለዋል። ለፈተና ነው እንጂ ሊሆነት አይደለም። ልክ ልጁን ይስሐቅን ልክ ሊሰዋለት ሲደርስ በቃ በቃይ አቁም ይለውና ከዚህ በኋላ በበረከት በበረከት በበረከት ታገኛለህ ያለው ያችን ውሳኔውን ስላየ ነው። ቁርጥ የሆነ ውሳኔ መወሰኑን ስላየ ነው። አንድያ ልጁን መስዋዕት ለማድረግ ዝግጁ መሆኑን ሲያይ ነው። እና ምን ለማለት ነው የኔ አንደርስታንዲንግ ማለት ነው መንፈሳዊነት ብዬ የምቆጥረው እንደዚህ ነው በቃ እግዚአብሔርን ወይም መስጊድ በመሄድ ቤተክርስቲያን በመሄድ እሱ አስፈላጊ ቢሆንም የበለጠ ግን እግዚአብሔርን የሚያስደስተው መወሰን፣ መስዋዕትነት መክፈል። ስለዚህ ይሄ ትልቅ መንፈሳዊነት ነው ማለት ነው። አቶ አቤን በዚህ ስለማደንቃቸው፣ ለሁላችንም በእውነት መንፈሳዊ ሰዎች ለመሆን ለምናስብ ሰዎች ይሄ ትልቅ ምሳሌ የሚሆን ነው። በቃ መስዋዕትነት፣ አንዳንድ ጊዜ አንዳንድ ሰዎች መስዋዕትነት በማይፈለገውም እንኳን ይከብዳቸዋል። መስዋዕትነት በሌለው ጉዳይ ማለት ነው ብሎ የሚፈራ ሰዋል እና እንደዚህ አርጉ ለማለት ፈልጌ ነው።